ልጅ ታሞብኝ ነው እና መድኃኒት መግቢያ አምስት መቶ ብር አብድሬ ምናምን አለችው። ከዚያ የልጄ ልደት ነው ምናምን ብሎ መለሰት። ካርኩት በቃ በይፋ እስካሁን ዚ ቀን ያዘጋብኝ ከለቀኩት በኋላ ትልቅ ደረጃ ድርሶኝ በሱ ሰበብ እዚህ ደረጃ ደርሼ፣ ነገር ግን ትልቅ ደረጃ ስደርስ አንድ ዘፈን አውጥቼ ካርኩት። ይህንን የትኛው ኡስታዝ ነው ሲናገር የሰማችሁት? ሌሊት አንተ አምስት ሰዓት ሌሊት አጥር የለውም ጅብ እንኳን ቢገባ ማንም አያደናትም እናቴ እሳት እያቃጠላት ጋግራ ተኝታ ጠዋት እያደረስን ምናምን ያን ሁሉ አሳልፎ እንዴት ነው ከእሷ ተለይቼ የማጭ ሰው ምቅም፣ አሁንማ እያለሁላት ከእሷ ያገኘሁትን ገንዘብ ሙሉ በሙሉ አላጠፋሁትም፣ እስካሁን ተቀምጧል። ምናባትም ሰደቃ ላወጣበት እችላለሁኝ የሚል ማስተያየት ሰጥቶበታል። እና ታኩር የሀገሬ ልጅ ነው የደሴ ልጅ ነው።

ታኩር ይሆናል የምናወራው። ታኩር አንድ ቃለመጠይቅ ላይ ወይም ኢንተርቪው ላይ ቀርቦ በጣም አስገራሚ የሆነ ነገር ተናግሯል። በጣም በርካቶች መነጋገር ያደርጎታ በተለያዩ ሶሻል ሚዲያዎች ላይም ሲዘዋወር ተመልክቼዋለሁ። ንግግሩ እውነት እንደው ከእሷ እንደበት የወጣ ነው ወይንስ ምንድን ነው የሚሆን ነገር ምን መለከት ይሆናል። በጣም በርካቶችም አስከፍቷቸዋል፣ በጣም በርካቶችን አስደስቷቸዋል። እንግዲህ ህዝቡ ለሁለት ተከፍሎ በታኩር ጉዳይ በጣም ብዙ ሀሳቦችን ያንሸራሸሩ ይገኛል ማለት ነው። እኔ ደግሞ የተሰማኝና የራሴ ምልከታ ማጋራቸው ይሆናል። ነገር ግን በቅድሚያ የታኩር ንግግር አስመለከታችሁና ከዛ በኋላ የራሴን አስተያየት ምንሰጥ ይሆናል ማለት ነው። ሁላችሁም ግን ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትረሱ። ውድ ነጃህ ሚዲያ ተመልካቾቼ በጣም አመሰግናቸዋለሁ። በቅርቡ እንሻላ ሚሊዮን እንደምንገባ ተስፋ አደርጋለሁ። ሰብስክራይበራችን ወይንም በቃ የተመልካቾች ብዛት እየጨመር ነው የምንገኘው ማለት ነው። እንሻላ ምናልባትም በዚህ ሳምንት ውስጥ አንድ የሽልማት ፕሮግራም ማዘጋጀ ይሆናል ማለት ነው። በቀጥታ ስርጭት እጣ እናወጣና እንግዲህ ከኛ ጋር ሆነው እስካሁን ከመጀመሪያ ጀምሮ እስካሁን ድረስ ለነበሩ ተከታዮቻችን የምንሸልም ይሆናል ማለት ነው። አንቺ ያው አንተ ትሸለማላችሁ ማለት ነው። ኢንሻአላህ የሽልማት ፕሮግራም ይኖራል። ምናልባት ሀገር ቤትም ያላችሁ እናንተን የሚመለከት ስለሆነ እናንተም ሽልማቱ ተካፋይ እንድትሆኑ እንዳትቀሩ ለማት ያህል በጣም በቅርብ ቀን ነው። አሳውቃችኋለሁ ቀድሜ የሽልማት ፕሮግራሙ ከመከናወኑ በፊት ማለት ነው። ከዛ ቀጥታ ስርጭ ሳይገብታችሁ ትሳተፋላችሁ በእጣ ይሆናል። ማንንም ለማ ሶሪ አማርኛ ጠፋኝ። በአላህ ላለማዳላት ትክክል ላለማዳላት በዕጣ እናደርገዋለን በቀጥታ ስርጭት እናወጣና ከዛ የደረሳችሁ ልጆች እንግዲህ ወይ ሽልማቱ ለእናንተ ከፈለጋችሁ፣ ቤተሰቦቻችሁም፣ ከፈለጋችሁ የፈለጋችሁት ሰው ማድረግ ትችላላችሁ፣ መብታችሁ ነው። ኤኒዌይስ ቪዲዮን ላይክ እያደረግን አሁን ይህን ቪዲዮ እንመለከታለን። ከዛ በኋላ እንመለሳለን ማለት ነው። በቀጥታ ወደ ቪዲዮ ውዴ፣ የነጃህ ሚዲያ ተመልካቾቼ፣ እስኪ የታኩርን አነጋጋሪ ቪዲዮ እንመልከትና ተመልሰን እንገናኛለን። ወደ ቪዲዮ ከዚህ ያደረሰኝ ጌታዬ ነው። ታውቃለህ ካድኩት በቃ በይፋ እስካሁን እዚህ ቀን ያዘጋብኝ ከለቀኩት በኋላ በቃ እስካሁን እየተጸጸትኩ ነው። አረ በጣም ታውን በታውንም የተቀበልኩት ነበር። እስካሁን አላጠፋሁትም። የእንትን የክሊፕ ነበር። ምናልባቸው ሰርቼ ሽቶ ሚስቱ ምናምን ሀብታም ከሆንኩኝ በቃ እንትን ሰደቃ ምናምን የምሰጥበት ችግረኛ ካልችግረኝ አላጠፋሁም። ለሊት አንተ አምስት ሰዓት ለሊት አጥር የለውም፣ ጅብ እንኳን ቢገባ ማንም አያደናትም። እናቴ እሳት እያቃጠላት ጋግራ ተኝታ ጠዋት እያደረስም ምናምን ያን ሁሉ አሳልፎ እንዴት ነው ከሷ ተለይቼ ነው ጫካ ይውላለሁ? ጓደኞች ምናምን ነው የሚሉት ያሉት ብዙ ሳሳልፎ ወደ ላይ ነው የሚሄደው። በቃ እርግቤና ነው አወራለሁ። ደግሞ ታውቃለህ ህልሜ ነው እኔ የሆነ የሆነው አሁን ደውዬ ሳወራ አለ ጓደኛ በቃ በጣም በቃ የፈጣሪ እንትን በጣም ከባድ ነው። እንደዚህ ተንቼ ምናምን ጨካሪ ተንቼ እያገርኩ ምናምን እያወራን ማለት ነው። አስበሽዋለሁ ድንገት የሆነ ሆኖ እንትን ሆነ። ደወለ የሰይፉ ማናጀር ደወለ፣ ሰደብኩት። ሰይፉ ጋር ቅርብ ነው ሲ ወደዚህ ላንተ መቀለጃ በኋላ አይ ወንድሜ ካለ አባቴ እንትን የሆነ አንድ ምንም ምሪ ተሰጠን። እንደዚህ እንትን ያሉ ማለት የተጨፈረው ጭፈራ ለሰይፉ ማለት ነው። በቃ ደዊ ለጓደኞች ለሁሉም ጓደኞች ተናገርኩት። ሰይፉ ጋር አየሁት እና አዎ ምናምን መምጣት ትችላለህ ሲለኝ አዎ ምናምን አልኩት። ከዛ እነሱ በቀጠሮ ነው የሚያስመጡ ዝም ብለውን አይሉም። ከዛ ሳምንት ምናምን ሲያልፉ ተሳቀብ

ከዛ የልጅ ልደት ነው ምናም ብሎ መለሳት፣ ዘመዱ ነው ማለት ነው። እዛ እንደዛ ብላ ስትነግር፣ በቃ እኔም ብቻዬን ምናም እንደዛ ያለቀስኩ፣ ደግሞ ብቻዬን ሲሰማኝ ጫካ እየሄድኩ ነው እንትን፣ ብቻዬን ማሳልፈው ማለት ጓደኞቼ ናቸው ያሉልኝ፣ ከአላህ በስተቀር ከፈጣሪ በስተቀር ጓደኞች፣ እየደወለ የት ነህ ነገር ስለሚያውቁ ነይሉኝ ነበረ ያማኝ ነበረ በፊት በልጅነት ምንድነበረኛ ምናገራፍነገራ ፍልምፍት አሁን ግን ልቆኛል። ይዛኔ በቃ እንዳይደብረኝ እያሉ አጠገቤ የሚሆኑት እነሱ ነበሩ። እንትን ጭንቀት አለብኝ ጭንቀት በጣም አለብኝ ሆነ ቶሎ ይጨነቃሉ ስለምትልብኝ እነሱ ነበረ እነዚያ ሦስቱ ጓደኞቼ ማለት ነው። ኧረ ነበሩ፣ ሀገር ግዛት ሙሉ ጓደኛ ነበር

ዝቅ በጊዜው ከፍ በጊዜው ነው። አሁን ይበላል እንደዛ አሁን ላይ አሪፍ ለመቻው ኧረ በጣም ክብረው ናት። በጣም አሪፍ ናት። አሁን ላይ ፈልግቹ ነው አደርግላት አሁን በጣም ደስ ይላል። የእኛም ባነው በቃ ቤት ቁጭ ብለን በጣም እናቴ ጋር ብዙ ነገር ነው የምናሳው ስራ ስሪ ነው ምትደውለው፣ ምናምን ያስጨነቃታል። እዚህ ከገባ በኋላ እንዴት ነው ነሆነቻለች። እዚህ ነ ብያት ነበረ እዚህ አብራኝ እንድትሆን የሰፈር ሰዎች ትቻለህ የለም አለችኝ። የሆነ የተለየ ነገር ለራሱ ላድርግልሽ ብላ ትንብያለች። አልፈልግም አመስዬ መኖር ነው የምፈልገው ትኖችን ብላ የተለየ ነገር ለራሱ አታደርግም አሁን ማድረግ የምፈልግ ማለት ነው እሷ ሳልጦር ገና መሞት አልፈልግም። በደምብ የፈለገችውን ከባድ ፍሌክስ ነው። ቆንጆ መኪና ሲነዳ ምናም ፍሌክስ አለም። በቃ እናቴ ረዳው ግን ማለ እናቴን ጦርኳት። ከባድ ፍሌክስ ነው። በቃ መስራት መስራት ነው። ተመልካቾች እንግዲህ ቪዲዮ እንደተመለከታችሁት ይሄን ይመስል ነበረ። እንዴት ተመለከታችሁት ኢንተርቪውን ወይንም እንዴት አያችሁት ቃለ መጠይቁን? እንግዲህ የራሴን አስተያየትና ሀሳብ ደግሞ ላጋራችኋለሁ ማለት ነው። ወደ ተመልካቾች እንግዲህ ታኩር በሚገባ አንድ ሙስሊም ሊናገር የሚገባውን ነገር ወይንም የአንድ ሙስሊም ትክክለኛ ስብእና አሳይቷል ብዬ አምናለሁ፣ በግሌ ነው ምላቸው። በግሌ አምናለሁ። ሶሻል ሚዲያ ላይ ሲዘዋወሩ የነበሩ የተለያዩ አስተያየቶችን ኮሜንቶችንም ተመልክቻለሁኝ። ታኩር ትክክል አይደለም፣ ታኩር በጣም ህፃን ነው ምናምን እያሉ በታኩርም ሲያላግጡ የነበሩትንም ተመልክቻለሁኝ። እንደገና እየተገፉትም ተመልክቻለሁ። እንደ ሀቂቃ ታኩር ያን ዘፈን ወይም ደግሞ መረባ የሚለውን ዘፋ ዘፈን በማውጣቱ በጣም እንደተጸጸተና ያን ትክክለኛ ስራ እንዳልነበረ በራሱ አንደበት የተናገረበትን ቪዲዮ የተመለከትን ማለት ነው። ከዛ ባሻገር ልጁ አልሐምዱሊላ የራሱ የሆነ ቢዝነስ መስርቶ ሽቶ ቤት ከፍቶም የተንቀሳቀሰ የሚገኝ ነው። የተለያዩ ማስታወቂያዎችን ይሰራል። ብቻ ዝናው ያመጣለትን ትርፍ ወይም ደግሞ አላሁ ሱብሃነሁ ወተዓላ ሰበብ አድርጎት እንግዲህ ይህን ዝና የተለያዩ የስራ መስኮች ውስጥ የተሰማራ የሚገኝ ገና ታዳጊ የሆነ ወጣት ነው። ልጅ እንኳን አትሉትም። በጣም ዘንድሮ ልጅ የሚባል የለም ሁሉም ትልቅ ሆኗል። ስለዚህ ሶሻል ሚዲያ ወጥቶ ገንዘብ እስካገኘ ድረስ ያው ልጅ የሚባል እንትን ሊሰጠው አይገባም። ታዳጊ ወጣት ነው። እንደ ማንኛውም ወጣት ብዙ ነገሮች ያታሉት ይችላሉ። በዛው ልክ ደግሞ ቢዝነስ ባይንደድ ሆኖ ደግሞ እንደዚ አይነት ነገራቶችን መስራቱ የሚበረታታ ነገር ነው። ኤንዌስ በዛም ሆነ በዚህ ገንዘብ የሚጠላ ማንም የለም። ሰራሐተን ወይንም በግልጽ ገንዘብ የሚጠላ ማንም የለም። ሁላችንም ገንዘብ እንፈልጋለን። ገንዘብ የሚመጣበት ወይ ነው ወይንም መንገድ ነው የሚለያየው እንጂ፣ ሁላችን ገንዘብ እንፈልጋለን አይደለ? ስለዚህ ይሄ ወጣት ገንዘብ መስራቱ ምንድን ነው ጥፋቱ? ገንዘብ ማግኘቱ ችግር አለበት ብዬ አላምንም። ትክክለኛ ሐላል ገንዘብ እንዲሆን ግን መስመሩ ማስተካከል ነው ወይም ያን መንገድ ማመለከት ነው ተገቢ አስተያየት ብዬ ማስበው እንጂ ከነጭራሹ ይሄ ልጅ የሚሰራውን ነገር ሙሉ በሙሉ ክልክል ነው እንዲህ ነው እንዲህ ብሎ መደምደሙ ተገቢም አይደለም ማለት ነው። ሲቀጥል ልጁ ታኩር በዘፈን ያገኘትን ገንዘብ ራሱ እንደተናገረው እንደሰማችሁት እስካሁን ድረስ እንግዲህ በመረባ ዚክሬፕ ሆፕ ኢንተርቴንመንት ላይ የተለቀቀው የታኩር መረባ የሚለው ዘፈኑ፣ ከእሱ ያገኘሁትን ገንዘብ ሙሉ በሙሉ አላጠፋሁትም እስካሁን ተቀምጧል፣ ምናባትም ሰደቃ ላወጣበት እችላለሁኝ የሚልም ማስተያየት ሰጥቶበታል። እና ሀቂቃ በጣም እኔ በጣም ነው ያስገረመኝም። ይህን ምናባት ይህ እሱን ንግግር ታኩር የሚናገር ነገር ንግግር መስጂድ ላይ ያሉ ኢማሞች ወይ የሆነ ቦታ ላይ ያሉ ኢማሞች ሀቂቃ አያደርጉትም። በዚህ ሰዓት ሰው ሁሉ በገንዘብ የተስገበገበበት ወቅት ነው። ሁሉም ጥቅም ነው የሚፈልገው፣ ሁሉም የሆነ ነገር ማግኘት የሚፈልገው በቃ በየትኛው መንገድ ይሁን ገንዘብ የሚፈልግበት ሰዓት ላይ ታኩር ሀቂቀትን በዚህ ሰዓት እንደዚህ አይነት ሁኔታ ውስጥ ሆኖ ራሱ መጸጸት ወይም ደግሞ የሆነ ትክክል አለም ውስጤ ትክክል ስራ እንዳልሰራሁኝ ያምንበታል እና ለዛም ነው ገንዘቡን ያጠፋሁት የሚንግግር በመናገር በጣም ያስገረመኝ ታኩር የሀገሬ ልጅ ነው የደሴ ልጅ ነው። በቅርበት እኔ እንኳን ባላውቀውም፣ ነገር ግን ጓደኞቼ ስለሱ በጣም ብዙ ነገሮች ነግረውኛል። ሀቂቃ በጣም ስማርት የሆነ ልጅ ነው። ማይንዱን በደንብ የሚያሰራ አዳዲስ ሀሳቦች በጣም ቅርብ የሆነ አዳዲስ ነገሮች የመሞከር ፍላጎት ያለው እና እንደሚወራውም ከመስጊድ ከሶላት ከምናምን የራቀም ልጅ አይደለም መስጅድ ልጅ ነው፣ መስጊድ አካባቢ የሚገኝ ልጅ ነው ምናምንና አላህ ስብሐናሁ ወተዓላ ምናልባትም ይህንን ወጣት ነገ ከነገ ወዲያ ዲኑን የሚነስር ሊያደርገው እኮ ይችል ይሆናል። ከኔ ከአንቺ ከአንተ ከሁላችንም የተሻለ እኮ ሊያደርገው ይችል ይሆናል። ወላ የአላህ ባህሮች የትኞቹ ዲነል ኢስላምና ሪሳላ ወይንም ሀላፊነት እንደሚሸከሙና እንደሚያስቀጥሉ የሚያውቀው አላህ ብቻ ነው። ምናልባት ዛሬ ላይ በታኩር የተቀለዱ ቀልዶች ታኩር እንዲህ ነው እንዲህ የተባሉ አትስሙ። ነገ እሱ የተሻለ ሊሆን ይችላል፣ ከሁላችንም ከሁላችንም ታ እሱን ከሚተቹ ኡስታዞችም ከምናምን ከመሻይኮችም ከእነሱ ሁሉ በልጡ ይሄ ልጅ ትልቅ ደረጃ ሊደርስ ይችል ይሆናል። የተናቀ ነው ሁሌም ትልቅ ደረጃ የሚደርሰውና፣ ታኩር ንግግር ትክክለኛ ንግግር ነው። ውስጡን ያመነበትን የተናገረው። በጣም ብዙዎች ዝና ሲያገኙ ሀቂቀተን ዝና ሲያገኙ የሆነ ነገር ሲያገኙ ምናምን ዲናቸውን ይረሱታል። ሐታ አላህ ማለትን አቁሞ ፈጣሪ ነው ማለት የሚጀምሩት በቃ ብዙ ነገራቸው ሲቀያየር ትመለከታላቸ። አልሐምዱላ ግን ይመስገን ምናምን የሆኑ ኢቨን ሚዲያ ላይ ቀርበው ራሱ አሰላሙ ዓለይኩም ለማለት የሚሸማቀቁ ስንት ስንት አይተናል ተመልክተናል። በጣም ብዙ ብዙ አይነት ሰዎችን አይተናል በዙሪያችን ማለት ነው። ታኩር ለዚህ ዝና ያበቃኝ አላህ ነው ብሏል። ነገር ግን ለዚህ ዝና ያብቅቶኝ አላህ ስብሓነው ተዓላ፣ እኔ አላህ ስብሓነው ተዓላን በቃ ላይ የካርኩት ያህል ስሜት ነው የተሰማኝ ለምን ትልቅ ደረጃ ድርሶኝ በሱ ሰበብ እዚህ ደረጃ ደርሼ ነገር ግን ትልቅ ደረጃ ስደርስ አንድ ዘፈን አውጥቼ ካርኩት ይህንን የትኛው ኡስታዝ ነው ሲናገር የሰማችሁት የትኛው መስጂድ ላይ ያለ ኢማም ሲናገር ሀቂቀትን ነው የምላችሁ በዚህ ዘመን ዝና ገንዘብ ምናምን ጥቅማጥቅም ብልጭልጭ ነገሮች ሁሉ ዙሪያችን በከበቡበት ወቅት እንደ ታኩሮቱ እንደዚህ በድፍረት የሚናገር ሀቂቃ ጠፍቷል። የለም የለም ነው የምላችሁ። የለም ለምን የሚዲያ ሰው ነኝ በዙሪያ ያሉ ሰዎችን ስለማቅ ነው። የለም ትልቅ የቴሌቪዥን ጣቢያዎች ላይ ቀርበው ምናምን ሁሉ አላህን እንኮን ስለ አላህ መናገር እኮ እንጂ አላቅም። ለምን መራሳቸው እንደሚያዝ ራሱ አላቅም። በቃ ይመስገን እንተና እንተና እንዲህ እንዲህ ፈጣሪ ምናምን አሰላሙ አለይኩም ለማለት በእኔ ብሄ ነገር መስተካከል አለበት ብዬ አምናለሁ። እንደ ሙስሊም አንድ ሰው እንደ ሙስሊም አክተር ያደርግ ይገባል። ጀለብ እያሲያደረግ ሰው ሊያፍራ አይገባም። ኮፊ እያሲያደረግ ሊያፍራ አይገባም። ሙሳ ቢሲ አላቅም። እስላማዊ መገለጫ የምንላቸው ነገሮች በምናገብ ስለምንድን ነው የምናፍረው? ከሙስሊም ፋሚሊ ሙስሊም ቤተሰብ ወተን እስላማዊ ነገሮች ማንጸባረቅ ሲገባን ጭራሽ ያነገጥሰን መሄዳችን ተገቢ አደለም። ለጠላትን በር መክፈት ነው ብያምናለሁ ማለት ነው። ኤኒዌይስ ታኩር ያደረገው ነገር በጣም አስገራሚ ነው። በጣም በጣም ሊመሰገን ይገባል። ልናበረታታው ይገባል። ሙስሊም ወንድማችን ነው። እኛ በገፋኑ ቁጥር ምን እንደሚቀበለው ታውቃላችሁ። ይሄን ልጅ አቅርቦ ትሪት ያደረጉ ሐላል የሆነ ቢዝነስ ጀምረዋል። አልሐምዱሊላህ ሽቶ መሸጥ ጀምረዋል። የሚወደድና ሱና የሆነ ነገር ጀምሩ እና አበረታተው ይገባል። በዚህ ነገር እንዲገፋበት እንዲቀጥል። ስለ እናቱ ስለ ቤተሰቡ የተናገረው ነገር እጅግ በጣም የሚያሳዝን ነገር ነው። ሰምታችሁታል። ይህ ወጣት የሚሰራውን ነገር ማበረታታት ከጎኑ ሆኖ አይዞህ ማለት አንድ ነገር ነው። ማሰናከል መንገድ የሚሰራው ነገር እንዲህ ነው እንዲህ ነው ያሉ ግን ተስፋ እንዲቆርጥ ማድረግ ደግሞ ሌላ ጥፋት ነው የሚሆነው። በተሻለ አቅም በተሻለ አቅም ኸይር ነገር ሲሰራ በኸይር በሰራው ነገር ማበረታታት ይኖርብናል። ሌላ ነገር ስትመለከቱ እንደፈለጋችሁ ያ የእናንተ ውሳኔ የሚሆነው፣ ማለት ማስቆም ያለባችሁ መንገድ ማስቆም እንዳለባችሁ ሁሉ ነገር ግን ጥሩ ነገር ሲሰራ ደግሞ በዛው ልክ ማበረታታት ያስፈልጋል። አንዳንድ ሶሻል ሚዲያ የተመለከተና ያለው ነገር ምንድነው? ሰው መጥፎ ነገር ሲሰራ ብቻ ነው ለመኮርኮም ሰው ሁሉ ይጣደፋል። ጥሩ ነገር ሲሰራ ስትመለከቱ ግን አፕሪሼት ማድረግ ወይም ያንን ነገር አይዞ በርታ ማለት ግን በቃ ቀርቷል። ሁሉም አንድ ጥፋት ይገኝባችሁ፣ ይቀጠቀጣችኋል። ከላይ የሰቀላችሁ ሁሉ ወደታች አምዘግዝጎ ነው የሚጥላችሁ። በቃ በአንዲት በአንዲት ንግግር ወይም በአንዲት ቪዲዮ ማለት ነው። መልካም ስሰሩ እኮ የለም፣ ያ ሁላ ሰው የለም እኮ፣ መልካም ስሰሩ የሚያበረታታ ምናምን ሁሉ እኮ የለም። እና እንደነታኩር አይነት ልጆች እንደዚህ አይነት ነገር ነው የገጠማቸው ያሉት። እና በእስላማዊ ሚዲያውም ዘርፍ ይሁን በሌላውም በኩል በተለያዩ መንገድ ተሰማርተው የሚገኙ ሙስሊም ወንድሞቻችንና እህቶቻችንን የምሬን ነው ከጎናቸው ልንቆም ይገባል። እኛ ከጎናቸው ካልሆን አዋዋላቸው ይቀየራል፣ ድርጊታቸው ይቀየራል፣ ስብዕናቸው ይቀየራል፣ ሁሉ ነገራቸው ባህሪያቸው ሁሉ ይቀየራል። ያ ደግሞ በጣም ወደ ላልሆነ መንገድ ይወስዳቸዋል። ማለት እኛ እኛ ጋር በሚሞሉበት ሰዓት ላይ እኛ የምናደርጋቸው ነገሮች ሲመለከቱ ወላሂ ቀልባቸው በጣም እየረጠበ ይሄዳል። ምናባትም እኛ ከነሱ የተሻለ ሆነ እኳለ እኔ ብዬ አላስብም። ከነሱ የባስኩኝ በጣም ብዙ ወንጀል ያለብኝ ሰው ነኝ ራሴ ፐርሰናሊ ማለት ነው። ግን እንደው ትንሽ እስላማዊ ነገር ላይ መገኘታችን ምናምናምን ያ ጠቅሞ ሊሆን ይችላል። በቃ አላህ በዚህ እንድንታወቅ ስለፈለገ ሊሆን ይችላል። እነሱ ደግሞ በዛ እንዲታወቅ ፈልጎ ሊሆን ይችላል። ግን ያ ነገር እንሻአላህ መስመር መያዙ የማይቀር ነገር ነው። አላህ ሁላችንም መጨረሻችን ያሳምርልን። ትልቁ ነገር የስራዎች ሁሉ መጀመሪያ ሳይሆን መጨረሻቸው ሲያምር ነው። እና ዛሬ ላይ እነ ታኩርን በዛ መንገድ አውቀናቸዋል። ነገኛ መጨረሻ እንደሚሆን ሚሆን አናውቅም። አላህ ካቴማችን ያሳምርልንና ማለት ነው። እና የሆነ ነገር ስንመለከት ጥሩን ነገር ማመስገን፣ መጥፎ ነገር ስንመለከት ደግሞ አላህ ይጠብቀኝ ብሎ ማለፍ ነው እንጂ መሳለቅ፣ ማላገጥ ምን ማለት ተገቢም አይደለም። ይህንችን መልእክት ለማስተላለፍ ያህል ነው አላህ ስብሐነሁ ወተዓላ የተናገርኩት። እናንተ በሰማችሁ ተጠቃሚዎች አድርገን። እንደነገርኳችሁ በጣም በቅርብ ቀን ነጃህ ሚዲያ ተመልካቾችን ሰብስክራይበሮችን ሽልማት ማንበሸብሽ ይሆናል ማለት ነው። በቀጥታ ስርጭት እናደርገው እንችላለን ሽልማቱን። በዛ ላይ ደግሞ እንሻላ ጀሚም ትኖራለች። ጀሚል ጋር ሆነን ነው ሽልማቱን የምንሰጠው ማለት ነው። ያው ከጎናችን ሁኑ ለማለት ያህል ነው። እናንተንም ለማመስገን ያህል ነው ማለት ነው። አላህ ይጨምርልን፣ አላህ ይጨምርላችሁ ለሁላችንም